ሰላም ጤና ስጥልን ተመልካቶቻችን፣ እንደምንቆያችው ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ አይነት ሂውማን ሄሮችን የት እንደምታገኙ ዋጋቸውን ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብሯችን ቆይ ተመልካቶቻችን እንግዲህ አሁን የምንገኘው ቦሌ ከአዲሱ ስታዲየም ፊት ለፊት ላይ በሚገኘው ኤፍ ኤም ፈርስት ፍሎር ላይ በሚገኘው ዩኒክ የተለያዩ አይነት ሂውማን ሄር መሸጫ ቤት ውስጥ ነው። የተለያዩ አይነት ሂውማን ሄሮችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? ሰላም ነ ደነቅሳ፣ ይመስገን እስኪ እንታወቅ። ቤታችን ማስታወቂለ ዩኒክ ሂውማን ሄር ይባላል። ያው ተመጣጣኝ ዋጋና አሪፍ ሂውማን ሄር በመያዝ እንታወቃለን። ከዚህ ቀደም መተን እንግዲህ ብዙ ሂማን ሄሮችን ተመልክተን አይተን ነበረ እና አሁን ምነት መልካሶቻችን ለማቅረብ እናንተ ጋር ያለ አዲስ ነገሮችም ካሉ እና በዋነኝነት ምን ምን አይነት ሂማን ሄሮችን ትይዛላችሁ? እኛ ሁሉንም አይነት ሂማን ሄሮችን እንይዛለን። ስፔሻሊ ኬፕር ላይ ፎከስ እናደረጋለን፣ ኮፍያ ጸጉሮች ላይ ከዛ ውጭ ደግሞ ባንድሎችን፣ ክሎዘሮችን፣ ኮፍያ ሄሮችን፣ ቨርጅን ፕሮሰስድ ሮሄር ሁሉንም አካተን እንይዛለን። በብዛት የብራዚልም የቬትናም እናመጣለን። ግን አሁን በብዛት የቬትናም ፀጉሮች ጋር ፎከስ አድርገናል። በጣም አሪፍ ናቸው። እኛ ራሳችን ሄደን ነው የምናስመጣው ቦታ ፋክተሪዎችን ሙሉ ላይ ከፋክተሪ ጋር ኤግዛክት፣ ቀጥታ ከፋክተሪ ጋር ዲል አድርገን ነው የምናስመጣው እና አሪፍ ፀጉሮች ናቸው በጣም አማራጫቸውስ ኢንች አማራጭ ከአስር ኢንች ጀምሮ እስከ ሰላሳ አራት ኢንች ድረስ አለን እጃችን ላይ ከዛ ውጭ ደግሞ እስከ ሀምሳ ኢንች ድረስ ኦርደር ካደረጉ ኒታይም መምጣት ይችላል። በዌቦቹም በፍሪዝ በዌቭ በፈለጉት ኦርደር ቢያደረጉት ከምን ያክል ጊዜ ይቆያል? ከአስር እስከ አስራ አምስት ቀን ረጃጅም ኢንቾች ከሆኑ፣ በከለር አማራጭ ግን ማክሲማም ከሰባት እስከ አስር ቀን ይመጣላቸዋል። በዚህ ጋ ካሉትን እንጀምር እና ያየናቸው ደግሞ ዋጋቸውን አይነታቸውን ብትነግሪ ይቻላል። አሁን በተለምዶ የሩታ ሄር ተብሎ የሚጠሩ ፀጉች ናቸው። እነዚህ ቨርጅን ሄሮች ናቸው። ቀለራቸውም እንደምታዩ ነው። በጣም ያምራል። ከላይ እስከታች ወጥ ነው። እኛ ጋር የኢንች ማጭበርበር ነገር የለውም። ሪል ኢንች ነው የምንሸጠው። አሁን ይሄ ሀያ ስድስት ኢንች ነው እንደምታዩ። ኢንቹም ረጅም ነው። በጣም ሱፐር ደብል ድሮውን ነው። ፉል ነው። ዴንስቲውን ፉል ነው። በጣም አሪፍ ጸው ነው። ዋው! ይሄኛው ሀያ ስድስት ኢንቹ ስሪ ፒስ ከሆነ አርባ ሺህ ነው። ስሪፒሱ ማለት ሶስት ፒስ ነው ለአንድ ሰው በቂ ዊብ ሲሰራ ሞር ቮሉም ይኖራቸዋል በጣም ብዙ ጊዜ ሂውማን ሄር ላይ ትንሽ ጊዜ ደግሞ ደግሞ ከተሰፉት በኋላ ያጥራል አይነት ነገር ያጠረ ሄዳል ይላሉ ነው ምንድነው ችግሩ ግሬዳቸው በቀጠነ ቁጥር እንዳልኩሽ የማጠር ከባቢት ያላቸው ያው ጫፉ ያንቺ ራሱ ያንቺ ጸጉር እንደ ራሳችን ጸጉር ያንቺ ጸጉር ጫፉ ሲቀጥል እየተቆራረጠ ሄድና ቶሎ ያዝራል። ግን እነዚህ እነዚያን ፉል ዴሲት ያልኩሽ ፉል ሲሆኑ ቶሎ የማጠር ከባቢታቸው ይቀንሳል። ግን ያው ጸጉራችን ሲሆን ሁሌ ይተካል። ይሄ ግን ተቆርጦ ታጥፎ የተሰራ ነው። በቃ ዛስት ከዛ ውጭ የሚያርግ ነገር ስለሌለው ማጠሩ አይቀርም። ግን ደግሞ ቶሎ የማጠር ጊዜው በኳሊቲው አንጻር ይለያል። እንደ ኳሊቲው ኦብስሊ ይወሰናል። ረጅም ጊዜ ይጠቀሚበት እና ነው የሚያጥር ነው። ማጠሩ አይቀርም ግን ጊዜ የጊዜ ገደብ አላቸው። አሁን እነዚህ ግሬዳቸው ቴና ያልኩሽ ቶሎ ያጥራሉ። ጫፋቸው ስስ ስለሆነ የተቆራረጠ ቶሎ ማጠር ፈዋብቲ ያላቸው እነዚህ ግን ግሬዳቸው ከፍ ብሎ ስለመጣ የማጠር ፈዋብቲ ይቀንሳል። እነዚህ አሁን እንደምታያቸው ፉል ዴንሲቲ ናቸው። ሀያ ኢንች ነው ይሄ፣ ከላይ እስከታች ወጥ ነው። ከልኔቱ በጣም ነው የሚያምረው። እነዚህ ቢቢሲ ይባላሉ። አዲስ ጸጉሮች ናቸው። በብዛት አይገኙም ብዙ ቦታ ላይ። ሱፐር ደምድሮ ናቸው። እነዚህ እንዳልኩሽ ፍሪዝነታቸው በጣም ያምራሉ። ቴክስቸራቸው፣ ለስላሴያቸው በጣም የሚገርሙ ናቸው። ሽታቸው ራሱ ያን ያህል ይሄ ፕሮሰስድ ጸጉሮች ሲሆኑ ሽታቸው በጣም የተጋነነው ነው። እነዚህ ግን በጣም ሽታቸው፣ ቴክስቸራቸው ለየት ያለ ጸጉሮች ናቸው። እነዚህ ነው ፍሪዝ ናቸው ነው በምን ቢፈርዟቸው ቤታቸው ከወሰዱ በኋላ ኦርጋንዛ ኮንዲሽነር ሪከመንድ አረጋለሁ እንደኔ እስካላ ኦርጋንዛ አሪፍ ነው ከዛ ውጭ ደግሞ ነው እነዚህ ለፍሪጆች በጣም አሪፍ ናቸው ለመፈረዛ ከዛ ውጭ ወዝ እንዳያጣቸው ፖልሸር ቢጠቀሙ ሪኮመንድ አደርጋቸዋለሁ አሁን ላይ በተለይ የመጡ ፖልሸሮች አሉ እነዚህ ፖልሸሮች አሪፍ ፖልሸሮች ናቸው አንደኛ ሽታቸው ራሹ እንደ ሽቶ ለሽቶ ፀጉራችን ላይ ከምናደርግ እነዚህ ብናደርግ ሞር አሪፍ ናቸው ዋጋው ስንት ነው የፍሪጅ የዚህኛው ፍሬዝ ሀያ ኢንች ከሆነ ስሪ ፒሱ ሰላሳ ሰባት ሺህ አምስት መቶ ከአስር ኢንች ጀምሮ አለ። ነው ኤግዛክትሊ የአንድ ሰው ፀጉር ነው። ሮሄድ ነው። በጣም ነው የሚያምረው፣ እንደምታይ ቮሊዩሙ በጣም የሚገርም ጸጉር ነው። የምር በቃ ሽታ የምር የምር በቃ የሚገርም ጸጉር ነው፣ እና በጣም ነው የምወደው። በጣም በቃ ቤታችን ውስጥ አለ የተባለ ጸጉር እነዚህ ናቸው። ፉል ዴንሲቲ ናቸው፣ እንደምታያቸው ውበታቸውም በጣም የሚያምሩ ሮሄዎች ናቸው። ዊቭም ስትሬትም መስራት ይችላሉ፣ በጣም ያምራሉ። ፍሪዝ ያው ያን ያክል አይዞም፣ ግን ለቀቅ ያለ ፍሪዞችም ያዝ ይችላሉ ወረዳለሁ እንደነዚያም በጣም ካርሊ ናቸው። እንደነዚህ አይነት ቴክስቸሮችን ሊይዙ ይችላሉ። ሶስት አይነት አማራጭ አላቸው። ሶስት ከለር አማራጮች ማስቀባት ይችላሉ። እዚህ የምናስቀባለን እዛም ማስቀብተን እንመጣለን። ብዙ የከለር አማራጮች አሉን። ከዛ ውጭ ግን ሲመጣ የሚመጣው እንደዚህ ነው። ግን ኦርደር ካደረጉን ይህን ከለሞችን ማምጣት ይችላሉ። የተቀባ ሲሆን አሁን ብዙ ጊዜ የመቆራረጥ ባህሪ አሁን እነዚህ ጸጉሮች እንደምታያቸው ናቸው፣ ሮሄር ናቸው። ምንም የተቆራረጠ ነገር የላቸውም፣ ናቸው፣ ቨርጅን ሄሮች ናቸው፣ ሮሄሮች ናቸው፣ በጣም ሪ ወጥ ጸጉሮች ናቸው። ይሄኛው ሀያ ስድስት ኢንች ነው፣ ሱፐር ደብል ድሮን ጸጉር። ከለር ይለያያል። አሁና ዴንሲቲ፣ ያኛው አራት መቶ ግራም ነው፣ ይሄኛው ደግሞ ሶስት መቶ ሀምሳ ግራም፣ ግራሙ ይቀንሳል። እንደዚህ ውስጥ ያሉት በአንድ ሎች ቦልሚያቸው ይቀንሳል። ተለጣፊ ነው ይሄኛው ይሄ ግብለስ ናቸው። ሁሉም ግለስ ናቸው። ኤች ዲ ክሎዥር ናቸው። በፈለጉ ሳይድ መክፈል ይችላሉ። ኦልሬዲ ብሊሽ አድርገን ነው የምናስመጣው። ብሊሽ እንግዲህ የማያደርጉም እዚሁ ተቆርጠው ተስታክለው አምሮባቸው መሄድ ይችላል። ዋጋቸው ስንት ነው? ይሄኛው ከሆነ ስልሳ ስድስት ሺ ነው። ይሄኛው ከሆነ ደግሞ አጠር ስለሚልም ቀለም ስለሌላቸው ቀለም ማለት የሁለት ሺህ ብር ዲፍረንስ አላቸው። ኖርማል ፀጉር ቤት እዚያውን ስናስቀባው ቀለም ላይ በጣም ዲፍረንስ አለው እስከ ሀያ ሺህ ቀለም ላይ ይቀባሉ። ግን እዛ ስናስቀባው አንደኛ አሪፍ ቀለም ነው የሚቀባው፣ አይበጣጥሰም፣ አይቆራርጦም ፀጉር ነው። ስለዚህ አሁን እነዚህ አሁን ሀምሳ ሁለት ሺህ ነው። ይሄኛ ደግሞ ስልሳ ስድስት ሺ። ራሳቸው ከሚያስቀቡ የተቀባቢ ገዛ ሁሉም አይነት ቀለሙ አማራጭ ስላለ የሚፈልጉትን አይነት ቀለም አማራጭ ቢያሳዩ ራሱ ቢያሳዩ ማስመጣት ይችላል። ሌሎችን ደግሞ እና አማራጭ እነዚህ ፀጉሮች ደግሞ ቨርጅን ሄሮች ናቸው። የቅድም ያልኩ ሽሮ ሄሮች ናቸው። እነዚህ ቨርጅን ሄሮች ናቸው። እነዚህ ደግሞ ፍሪዝም ዌቭም መሆን ይችላሉ። በጣም የሚያምሩ ፉሌ ሲቲ ናቸው። በፈለግ ሳይድ መክፈል ትችላለሽ። እንዳልኩሽ ኤችዲ ክሎዥር ናቸው። ሃፍ ፖኒቴል፣ ሹሩባ መሰራት ይችላሉ። ክሎዥራቸው ኤችዲ ነው። እንዳልኩሽ እዚሁ ቆርጠን አስተካክልላቸው መሸኘት ይችላል። እዚያ አምሮባቸው። ይሄኛው ሀያ ስድስት ኢንች ነው። ፕራይሱ ሀምሳ አምስት ሺህ በሁሉ አሁን፣ ይሄኛው አጠር ይላል ሁለ ኢንች ነው። እንደምታዩ ይህም ፉልዝ ነው። በጣም ነው የሚያምሩት። እንትኑ አንድ ናቸው። ኖርማል ክሎጀርነታቸው ኤችዲ ሰቨን ባይ ሲክስ ናቸው። ሁሉም አንድ ነው፣ ግን የቁመት ልዩነት አላቸው ሲሆን አርባ ሁለት ሺህ ይሄኛው ሲሆን ሀምሳ አምስት ሺህ ሌሎች ደግሞ አማራጮች አሁን እነዚህ እነዚህ ፉሚ ሆነው በኮፍያ የተሰሩ ናቸው እነዚህ ደግሞ ፋይቭ ባይ ፋይቭ ክሎር ናቸው ኤችዲ ክሎር እኛ ጋር በብዛት የምታገኙት ያው እኛም አንጠቀምም አንሸጥም እና እኔ አሁን ትራንስፓረንት ክሎር ለራሴ አልመርጠው ምክንያቱም አንደኛ በጣም ያስታውቃል ኮፍያን ኮፍያ የሚያስመስለው እና በጣም የሚያስጠላ የሚያስመስለው ትራንስፓረንት ክሎር ሲሆን ነው እነዚህ ግን ኤችዲ ክሎር ናቸው አንደኛ ኤግዛክት የቆዳቸው ከለር ነው የሚመስሉት እና እንደምታዩት ወጥ ናቸው ፉል ዴንሲቲ ስለሆኑ በጣም ለራሴ መርጣቸዋለሁ። ለከስተመር ኢንካም እንዳደረገዋለች ዋጋ ስንት ነው ይዝኛል። ይሄኛው ደግሞ 39 ኢንች አጭር ነው ቁመቱ 18 ኢንች ስለሆነ ይሄኛው 39 ኢንች። አንዳንድ ሰዎች ብዙ ጊዜ ሂማኒ ከገዝ በኋላ የገኙት ነው የቤት ቅባት ምናም ይቀባሉ እና ሊያመጣ ቅድም እንደነገርኩሽ ፖሊሸር ሞር አሪፍ ነው። ቅባት ከሚያስነጉት ቅባት ያው ልክ ሲሰሩ ሲሰፉት ብቻ ውስጥ ውስጡን ደረቅ እንዳይሆንባቸው ቢቀቡት ሪከመንዳል። ከዛ ውጭ ግን አዎ ከዛ ውጭ ግን ኮፍያ ላይ አሁን ማታ ማታ ስለሚያወልቁት ጠዋት ጠዋት እያደረጉት ማታ ማታ ቢቀቡት ያው እስከዛ እስከ ጠዋት ይመጣዋል ከዛ ውጭ ግን ሂማን ሄሩ ላይ ባያስነኩት ሪከመንድ ይደረጋል። ምክንያቱም ቀባቴ የተባለው ራሱ ለውስጥ ለቆዳችን ስለሆነ ፀጉሩን ሲያስነኩት ሙልጭ ማለት ልፍጭ ማለት ነገር ፕሮባብቲ ስላለው ባያስነኩት ሪከመንድ ያደረጋቸዋል። የራሱ የሆነ ኦይሎች ስላላቸው የራሱ ለራሱ ይመከራል። እሺ፣ ሌሎች ደግሞ እንመልከት። እነዚህ ባንግ ናቸው። በፒክሴ ሄሮች ናቸው የተሰሩት። እነዚህም ባንክ ሄሮች እና በፈለግሹ ቀለሞች አሉ። በአራት አይነት የቀለም እንትኖች አሉ። በፒክሴ ኖርማሊ የድሮ ባንጎች የተለመዱት በዌቢ አይነት ነገሮች ናቸው። እነዚህ ግን በፒክሴ ሄር ናቸው። እንደምታዩት በጣም እና ብዙ የኮፒ አማራጮች አሉ። መተው ሱቃችንን መጎብኘት ይችላሉ። ከዚ ውጭ ደግሞ ፉሚ ከሌዎችን ላሳይሽ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስታወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችን ማስታወቅ ከፈለጋቸው ከታች ባለው ስልክ ቁጥር ደውሉልን። ሁሌ ለማስተናገድ ዝግጅ ነን። እነዚህ ደግሞ ፉሚ ከሌዎች ናቸው። በተለያየ የኢንች አማራጭ ከአስር ኢንች ጀምሮ እስከ ሀያ ኢንች በፈለጉት የኢንች አማራጭ እና በፈለጉት የከለር አማራጭ እኛ ጋር ማግኘት ይችላሉ። እንደምታያቸው በጣም የሚያማምሩ ፀጉሮች ናቸው። ፍክት ያሉ ፍት ያሉ በጣም የሚገራርም ፀጉሮች ናቸው። እነዚህ ፀጉሮችም እኛ ጋር ማግኘት ይችላሉ በተመጣጣኝ ዋጋ። ይለያል፣ እንደ ኢንቹ ይለያል። ለምሳሌ ስጅጋለቸው አስር ኢንች ነች ችኮነች። በቱፒሱ አስራ ስምንት ሺ ነው። ስሪፒስ ከሆነ ደግሞ ሀያ ስምንት ሺ ነው። በጣም በዛ ትንሽ ይመስላል። ፉሚዎች ላይ ግን እንደምታስቢያቸው ትንሽ ሀይሉ ረዘም የማለት ፕሮዳክት ያላቸው ጫፋቸው ከርሊ ስለሆነ ይደጽማሉ። ግን በጣም ይሄ የዳናይት ሉክ ዳናይት ተብሎ አሁን ላይ ፌመስ ሆኗል እና በጣም የሚያምር ሉክ ይሰጣል። ከዛ ደግሞ ፕላስ ደግሞ ክሎሮችን ላሳይሽ። እነዚህ በራሳቸው በፉሊ ከርሊ ክሎጀሮችንም አለን። እነዚያውም በፉሚ በራሱ ይሄን ፉሚ ከሌዎች ተሰርተች በራሱ ቱባይሲክስ ኤችዲ ክሎር ነው። እንዳልኩሽ ኤግዛክትሊ የቆዳሽን ከለር ነው የሚያሳየው። እና እነዚህን ስግስግ መሰፋት ለሰለቻቸው፣ ላስጠላቸው እነዚህን ክሎጀሮች ከፊት ቢያደረጉት ሞር ውበት ያላብሳቸዋል፣ ያምራሉ። በቱባይሲክስ እና በፋይፍ ባይ ፋይፍ እኛ ጋር ማግኘት ይችላሉ። በፈለጉት የኢንች አማራጭ አለን። በፒክሲ ሄር ራሱ ክሎጀሮችን ሲፈልጉ እኛ ጋር ኤግዛክትሊ በፒክሲ ሄር ተሰፍተው እነዚህን ክሎጀር አማራጮች ማግኘት ይችላሉ። ሱፐርማድረግ ይችላሉ አሁን ዛሬ ተሰፍተው በትንሹ እስከ ስድስት ወር ምናምን ሊያገለግላቸው በትንሹ ከስድስት ወር እስከ ዓመት ድረስ ሊያገለግላቸው ይችላሉ። ያው ግሉ ሲያነሱት ግሉ ማስለቀቂያ እኛጋሉ አሁን እነዚህ ሲጠቀሙ እነዚህን የግሉ ማስለቀቂያዎች ሞር ቢጠቀሙ ሪከመንድ አደርጋቸዋለሁ። ግሉ ከተጠቀሙ በኋላ እነዚህን ሲያስለቅቋቸው በጥንቃቄ ካላስለቀቁ ፀጉሩ እንትል ይችላል ሊነሳ እና ደግሞ ሙቋሃ ለክሎዠር ሪከመንድ ያደርግ ሙቋሃ ስትናስነካው ሽሪንክ ማድረግ ባርቲስላል ዋጋቸው ስንት ነው ግን? የነዚህ ቱ ባይ ሲክስ ከሆነ አስራ ሁለት ሺ ነው። አነስ ስትል ማለት ነው ይሄ ሲሆን፣ ፋ ባይ ፋ ሲሆን ደግሞ አስራ አምስት ሺ። የነዚህ ይሄ አሁን ለምሳሌ ይሄኛው ኢንች አስራ ስድስት ኢንች ነው። ቱ ፒስ ከሆነ ሀያ ሺ ነው። በቃ በቂ ነው እንደ ሰው። አሁን እኔ ቮሊሙ በዛ ሲል ይወዳለ፣ አንዳንድ ሰው ደግሞ አነስ ሲል ይወዳለ። ቱ ፒስ ከሆነ ሀያ ሺ ነው። ስሪ ፒስ ከሆነ ሰላሳ ሺ እና ደግሞ በክሎዥር በትራፊክ ሲል እንጂ በፈላጊት በቱሪዝም በወይብም ይሄኛውን ሰርቲን ባሲክስ ይባላል። ሹሩባ ጨምሮ በጣም የሚያምር ሉክ እንዲሰጠ ያደርጋል። ኢርቱኢር ነው። ሹሩባ ጨምረው መሰራት ይችላሉ። በተለይ ለአሸንዳ ለአሸዳይ ምናምን በጣም ሞር ሰው የወሰደው እና የሚጠቀምበት ነው። አንደኛ ከስር ወደ ስር ዝቅ ስለሚል ያምራል። ሹሩባ ዝቅ ብሎ ማለት ከዛ ውጭ አሁን ይሄ ሰርቲን ባይ ሲክስ ነው። ይሄ ደግሞ አለ ሰርቲን ባይ ፎር ነው። ከዛ ውጭ ይሄኛው ፋይፍ ባይ ፋይፍ ነው። ይሄኛው ደግሞ ቱ ባይ ሲክስ ነው። ዋጋቸው ስንት ነው? ዋጋቸው አሁን ይሄ ሰርቲን ባይ ሲክስ ሀያ ሺ ነው። ይሄ ሰፋ ያለው ማለት ነው። ታስደስ ወረድ ሲሆን ሰርቲን ባይ ሲክስ ሲሆን ሀያ ሺ ነው። እዛ ውጭ ይሄ ሰርቲን ባይ ፎር ይባላል። ይሄ ደግሞ ትንሽ እያይሻት ዝቅተው ዝቅ ትንሽ መለስ ያለች ነች እች ስትሆን አስራ ስምንት ሺህ ናቸው። ይህ ሲሆን ደግሞ አስራ አምስት ሺህ ናቸው። እች ሲሆን ደግሞ አስራ ሁለት ሺህ። እነዚህ ደግሞ የኖርማል በሶስት አይነት የከለር አማራጮች አሉን። እኔ ነገር ከለር በተቻለን አቅም የቀለም ወጪያቸውን ለመቆጠብ እየሞከርና በሚፈልጉት የቀለም አማራጭ አለን። በጣም የሚያምሩ ሱፐር ደብልዶን ፀጉሮች ናቸው እነዚህንም ፀጉሮች እኛ ጋር ማግኘት ይችላል ሀያ አራት ኢንች ከሆነ ስሪ ፒሱ ሰላሳ ስምንት ሺህ አምስት መቶ ነው ይሄ ደግሞ ሀያ ሁለት ኢንች ነው ሰላሳ ስድስት ሺህ አምስት መቶ እዚህ ሲመጡ እንግዲህ በርካታ የሆኑ ፀጉሮች በብዛት በፍሪዝም ወይ በሚፈለጉት አይነት ኢንች አማራጭም እንግዲህ ማግኘት ይችላሉ የሚፈልጉትም ካለ ደግሞ ፎቶ ባይመጥላችሁ እስከ አስር ቀን ባለው ውስጥ ኦርደር ማድረግ ትችላላቸው እና የምትገኝበትን አድራሻ፣ ሌላም ብራንች ካላቸው ሶሻል ሚዲያዎችም ካላቸው እሱ ላይ እንዲመለከት አርግል። እሺ፣ ሱቃችን ቦሌ አዲስ አበባ ስቴዲየም ፊት ለፊት ኤፍኤም ህንፃ አንደኛ ፎቅ መቶ አምስት ቁጥር ያገኙናል። ሌላ ብራንች ለጊዜ የለንም። በሶሻል ሚዲያ ዩኒኪ ማንሄር ዋን በሚለው በኢንስታግራም በቲክቶክ ቤጃችን ማግኘት ይችላል። ሳሮች መመልከት ይችላል። እኛም እንግዲህ እዚህ መጥተው ጎብኝተው አይተው እንዲገዙ መልእክት እናስተላልፋለን። አመሰግናለን። እኔም አመሰግናል። ቴንኪዩ።